እኔ በጣም የሚያስገርመኝ ስለ አንተ ሳስብ ፊዚክስን ማኔጅ ያደረክበት ወይ ነው። ፊዚክስ ብዙ ተማሪ ከብዷል፣ እኔን ጨምሮ። እኔ በጣም ጎበዝ የነበርኩት በማትስ ነው። እና ተማሪዎች እንዴት በማትስ ጎበዝ መሆን አለባቸው የሚል በቃ ሙሉ ለሙሉ በምን አይነት ወይ እንደሚቀየሩ የሚያሳይ አንድ ቪዲዮ ሰርቻለሁ። ከግማሽ ሚሊዮን በላይ ሰዎች አይተውታል። እና ብዙ ተማሪዎችም በቃ ቀይሮኛል ኮምፕሊትሊ እኔን ማትስ ጎበዝ እንደሆነ አድርጎኛል ይላሉ። ለፊዚክስ ስራልኝ ይሉኝ ነበረ። እና እኔ እውነቱ ለመናገር እኔ ያላለፍኩበትን ፓዝ መምከር የለብኝም። ፊዚክስ ላይ ጎበዝ ካልነበርኩ አልነበርኩም ነው ማትስ ላይ ስለሆንኩ ነው የሰራሁት። አንተ ግን ፊዚክስ ላይ ተቀይረሃል። በጣም የሚገርም ውጤት እያመጣህ ነው። ኢንትራንስም ላይ ከፍተኛ ነው ያመጣው፣ ግን ጎበዝ አልነበርክም ፊዚክስ ላይ። እንዴት ተለወጥክ? አንደኛ ጥያቄ። ሁለተኛ ለእነዚህ ልጆች በምን አይነት ወይ እንደሚለወጡ እስኪ ኮዱን ንገራቸው። ዘጠነኛ ክፍል እያለሁኝ እንደው ወደ ታች የምንወርድ ሰባተኛ ክፍል ስምንተኛ ክፍል ነው ፊዚክስ የምንጀምረው እና በሰዓቱ እኔ ጥሩ መምህር አላስተማረኝም፣ እውነት ለመናገር እና ቤዝ አልነበረኝም። ሌሎቹ ትምህርቶች ላይ የራሴ አለመነሳሳት እንዳለ ሆኖ ፊዚክስ ላይ ደግሞ ጥሩ ቤዝ አልነበረኝም፣ በጥቅሉ ከመምህርም ችግር አንጻር ማለት ነው። እና ቬክተር እስከላር ምናምን ዘጠነኛ ክፍል እያለው ምንም አላውቅም ነበር። ሰባተኛ ክፍል አልማራቸውም እንዳልኩ፣ ፕሮጀክት ስለ ፕሮጀክት ሀይል ሞሽን ልታውቃቸው የሚገቡ እነዚያ አምስት ፎርሙላዎችን 11ኛ ክፍል ላይ ካይኔማቲክስ ነው ትንሽ ኢንቱ የምታልኝ ማለት ነው እና እኔ አንድ በጣም የማይረሳ ፊዚክስ በጣም ከመጥላት የተነሳ ማለት ነው ይሄን ትምህርት አይገባኝም ባነቦ አይገባኝም ተሰጥኦ አይደለም በቃ ምንም የማይሆንልኝ ትምህርት ነው ብዬ ደምድሜ ነበር ይሄ ትምህርት አይገባኝም ፊዚክስ ላይ በቃ የሆነ ቦታ ደርሶ ሚራክል ነው የሚመስለኝ አይደለም ግን እኔ አሁንም ልጆችም እንዲማሩበት የምፈልገው ነገር መጋቢ ሐዲስ ዶክተር ሮዳስ ታደሰ የሚጋብዟቸውን ልጆች ያለው ልጅ እያለው ማለት ነው። እና እነሱን ሳይ በቃ ሚራክል ይመስለኝ። ገብቶሃል አይደለም? በሰዓቱ እኔ በጣም አደንቃለሁ። እነሱ ልጆች ግን አንድ ከሌሎቹ ልጆች ትንሽ እንትን እንዲያደርግ፣ ለምን እንደነሱ መሆን አልችልም? ገብቶሃል አሁን ይህንን ቪዲዮ ሲያዩ እኔ እንዲያደንቁኝ አልፈልግም። ይህንንም ቪዲዮ ምንሰራው ኢንተርቪው ምንሰራው ተማሪዎች ከኔ የሆነ ነገር እንዲማሩበት ነው ገብቷል አይደል ስለዚህ በሚያዩት ነገር ላይ አድንቀው አይለፉ ለምን እኔ አልችልም ለምን እኔ እዚህ ቦታ መድረስ አልችልም ሰውን አይ እሱም ሰው ነው የሚለውን ነገር እኔም እችላለሁ በቃ እችላለሁ ማለት አለባቸው እና ፊዚክስ ላይ እኔ ከስሳው 26 ዓመት ቼ ፊዚክስ ከኛ ባች ትንሽ ይሻላል የሚባለው ልጅ ሲስቅብኝ ያስታውሰኛል በቃ በጣም የተጎዳሁበት ትምህርት ነበረ ከታች ጀምሮ መጨረሻ ላይ ግን አሁን የደረስኩበት ቦታ ላይ ብታይኝ እንደ ፊዚክስ የምወደው ትምህርት የለም። ፊዚክስ በጣም ነፍሴ ነው፣ በጣም ነው የምወደው። ከምንማረው ኮንቴንት በላይ ዲፕሊ የገባው ቅድም ያልከው ላይት ወይ ፕሮፐርቲ ዱዋል ፕሮፐርቲውን አጠናለሁኝ። የሪላቲቪቲ ቲዎሪ በጣም ብዙ ኮንሴፕቶችን አንድ ርሳንድ ጋር ያለውን ገብቼ እዚህ ለራሱ ከመጣው በኋላ በጣም ኮምፒቴሽን በበዛበት እንትን በጣም ከፍተኛ ውጤት ያመጣሁበት ነው። አዲስ አበባ ዩኒቨርሲቲ ውን በፊዚክስ ማትሪክም ላይ ከዞናችን ከፍተኛ ያመጣሁት ነው በፊዚክስ ነው። እዛ ላይ ነው ኢንዳ ያደርኩት። ለተማሪዎች እንዴት ይቀየሩበት ፊዚክስ ላይ ወደሚለው እንምጣ። ዋናው ሀሳብ እሱ ስለሆነ ማለት ነው። ፊዚክስ ዋና መሰረቱ ሀሳብ። አሁን ሁለት ነገሮች አሉ፣ ሁለት ነገሮች አሉ። ፊዚክስ ላይ ሲገባ ማስ ላይ ካልኩሌሽን ብቻ ነው አብዛኛው ኮንሴፕት ከተባለው ፕሩቭ ማድረግ ነው። እኛ ላይ ደግሞ ፕሩቭ ያን ያህል አይደለም፣ የእኛ ትምህርት ላይ ማለት ነው። ፊዚክስ ላይ ሁለት ዋና ዋና ሀሳቦች አሉ፣ ዋና ጉዳዮች አሉ። ኮንሴፕት እና ካልኩሌሽን ላቸው ማለት ነው። ከኮንሴፕቱን ጀመር ተማሪዎች በጣም በጣም ትልቁ ችግር ሽምደዳ የሚባል ነገር አለ። ፊዚክስን በሽምደዳ ሊያጠኑ ነው የሚፈልጉ ልጆች አሉ። እኔም ዘጠኛና አስረኛ ክፍል እያለሁ በቃ ለመሸምደድ ሞክራለሁኝ ማለት ነው። ፎርስ ኢዝ ፑሽ ኦር ፑል ምናምን እያልክ ትሸመድዳለህ። ያ አይደለም በጣም ነው የሚጎዳው ያ አካሄድ ማለት ነው። የሆነ ጊዜ ሚስት አድርጌዋለሁ ዘጠኛ ክፍል ብትረዳው እንደው ቶና ዛሬ ብትረዳው ከሳምንት በኋላ ትረሳዋለህ፣ ምን እንደሆነ ማለት ነው። ስለዚህ ዋናው ነገር ኮንሴፕቱ መረዳት፣ ምንድን የሚለው ፎርስ ሲባል ምን ማለት ነው? ኃይል ማለት ምን ማለት ነው? ኃይል ማለት አንድን ነገር አቅጣጫ ሊያስቀይር የሚችል አክሰለሬሽን ሊጨምር ሊቀነስ የሚችል ወይም ደግሞ ቅርጹን ዲፎርም ሊያደርግ የሚችል ሊቀይር የሚችል ፎርስ ነው ብለው ዲፋይን ማድረግ መቻል አለባቸው። እያንዳንዱን ነገር ማለት ነው። የመጀመሪያው ሴፕ ይሁን ፎርስ ምንድነው? አክሰለሬሽን ምንድነው? ቬሎሲቲ ምንድነው? ኮንሴፕቱን በደንብ ይረዳሉ። ባይ ዘ ዌይ ፎርሙላዎች የሚመጡት ከሪል ወርልድ ኮንሴፕቱን በመረዳት ነው። ፎርስ ማለት ማሳዊ አክሰለሬሽን ነው የሚለው ሀሳብ የሚመጣው መጀመሪያ የሁለቱን ሪሌሽን በሪል ወርልድ ላይ በምንኖርበት ዓለም ላይ ያለውን ሪሌሽን ስታይ ነው ወደ ፎርሙላ የምትሄደው። ሳይንቲስቶችም ከዛ ተነስተው ነው ፎርሙላ የሚፈጥሩ። ስለዚህ ኮንሴፕቱን በደንብ ይረዱ፣ ዲፕሊ ማለት ነው። ከዛ በኋላ ወደ እንትን ይመጣሉ፣ ወደ ፎርሙላ እና ካልኩሌሽን ወደምንለው። እዚህ ጋር ሲመጡ ፊዚክስ ላይ ብዙ ጊዜ የሚቀለድ ቀልድ አለ ሰምተህ ከሆነ አንድ መኪና በ48 ኪሎ ሜትር ፐር ሀወር እየሄደ 30 ሰከንድ ፊባጭበት የሹፌሩ ስም ማነው? የሚባል ቀልድ አለ። እና ፊዚክስ የዚህን ያህል ከባድ ነው፣ ኒውክሌር ሳይንስ ነው። እንደዛ አድርገው ነው የሚያስቡት። እና አው ልክ ነው ማለት ኤግዛክትሊ እንደዛ ባይሆንም፣ እኔም በጣም ግራ የሚያጋባኝ የነበረ ሬዲየሱ ይሰጥሃል፣ ከዛ በኋላ ቬሊዩስ ይሰጥሃል፣ ከዛ ፎርስ ፈልግ ልትባል ትችላለህ። ምንም የማይገናኝ ሀሳብ ማለት ነው። ከሬዲየስ እና ፎርስ ጋር የማይገናኝ ነገር አለ ወደ ፎርሙላው ሲሄዱ ግን ምንድን ነው የሚያደርጉት እ አንድ ሪያላይዝ ያደረኩት ነገር ፎርስ ሲባል ማስ ታይምስ አክሰለሬሽን ነው ብቻ ብለው መያዝ የለባቸውም። ፎርስ ማለት ከብዙ ነገር አንጻር ዲፋይን ልታደርገው ይችላል። ፎርስ ማለት ማስ ታይምስ አክሰለሬሽን ነው ሚቪ ስኩዌር ኦቨር አር የኒውተንስ ግራቪቴሽን አለው አለ። ከብዙ ነገሮች አንጻር ፎርሙላዎችን ይረዱ። ገብቷል አለ። አሁን እንደው አንድ ምሳሌ ልስጣቸው በቀላሉ ማለት ነው አሁን ለምሳሌ ግራቪቴሽናል ፎርስ የሚባል አለ። ብዙ ጊዜ ን የምትጂ ኦቨር አረስኩዌር ተደርጎ የሚሰራ ማለት ነው። ስለዚህ ሲያጠኑ ጨረቃ በመሬት በምትሽከረከርበት ጊዜ ጨረቃ መሬትን የምትስብበት ፎርስ ግራቪቴሽናል ፎርስ ነው እንላለን። ከዛ ደግሞ ነገሮች በአንድ ፖይንት ዙሪያ ሲሽከረከሩ የሚስባቸው ወደ ሴንትሩ ሴንትሪፒታል ፎርስ ነው የሚባል። አሁን ጥያቄ ላይ ሲመጡ ሁለቱም አሁን ሴንትሪፒታል ፎርስ ይባላል፣ ግራቪቴሽናል ፎርስ ይባላል። እነሱ ግራቪቴሽናል ፎርስ ተጠይቀው የሚሰሩበት ግን ሴንትሪፒታል ፎርስ ሊሆን ይችላል። ገብቶሃል? አለ ፎርስን ከሁለት ነገር አንጻር እያየው ነው፣ ከሴንትሪፒታል ከዛ እኩል ታደርጋቸዋለህ ሁለቱም ፎርሙላዎች። ከዛ ሌላ ነገር ድራይቭ ታደረጋለህ ማለት ነው። አክሴሌሬሽን ሲባል የትኛውም ነገር ፎርሙላውን በአንድ ወይ አህዩት ገብቶሃል? ከእያንዳንዱ ነገር ዲፋይን ያደርጉት ከግራቪቴሽን አለው ከተለያየ አንፃር ዲፋይን ያደርጉት። ስለዚህ ቶርክ ሲያዩ በብዙ አንጻር ፎርሙላዎችን መረረት መቻል አለባቸው። ከዛ ሲቀጥል ሪሌት ማድረግ ነው ፎርሙላና ኮንሴፕትን ወደ ሪል ወርልድ መታ ሪሌት ማድረግ ነው። እዚህ ጋር እስኪ አንድ በቀላሉ እንደው እንዲረዱት ብዬ አንድ ምሳሌ ልስጣቸው። አሁን ፎርስ ማሳይም አክሰሌሬሽን ነው ብለን ብዙን ጊዜ ዲፋይን ናደርገ። ምን ማለት ነው? እስኪሁን ፎርሙላውን ይዘዋዋል፣ ግን ምን ማለት ነው? ወደ ኮንሴፕቱ ትመጣለን። ማስ ማለት ክብደት ነው፣ አይደለም? ፎርስ ማለት ያው ኃይል ነው። አክሰሌሬሽን ማለት ደግሞ ቅልጥፍና መሰለኝ ወደ አማርኛ ሲል እና ለምሳሌ አሁን አንድ ይሄን ብርጭቆ ይሄን ብርጭቆ አንስቼ ከዚህ ጠረጴዛ ጋር ማሱን ባወዳደረው የብርጭቆ ማስ ትንሽ ነው፣ ይሄ ደግሞ ትልቅ እንደሆነ እንረዳለን። ይሄንን ብርጭቆ አሁን ግርግዳ ጋር ወረወርኩትን ግድግዳ ጋር ሰው ተወርውሮ የሚሄድበት ፍጥነት አለ ማስ አለው ወይም፣ እሺ እንደው የሆነ ሰው መታውበት የማይጎዳ ቦታ ላይ መታውበትን በልና ይህ ሰውዬ ይሄ ብርጭቆ ተወርውሮ ከሚመታው በተወሰነች ፍጥነትና ይሄ ጠረጴዛ ተወርውሮ ከሚመታው በጣም ሊጎዳው የሚችለው ይሄ ነው። ምክንያቱም ኃይል ያለው ይሄ ነው። ኃይል ያለው ለምንድን ነው ስትል ማስ አለው፣ ትልቅ ማስ አለው። እንደገና ፍጥነቱ ማተር ያደርጋል። ከሪል ወርልዱ ጋር ኮኔክት ማድረግ መቻል አለብን። ሲያዩት የሆነ ነገር በቃ በፊዚክስ መለካት መቻል አለባቸው። እኔ ደግሞ አንድ ጊዜ የማይረሳኝ የሆነ ውሃ እንደዚህ ወጥ ሲንተከተክ ታያለህ ብዙ ጊዜ ለምንድን ነው የሚንተከተከው? ቆይ ምናምን ይገባል። ኦብዘርቬሽን ናዎቸዋል የሆነ ነገር ትለውና ከዛ ከፊዚክስ አንጻር ለማየት ሞከርኩኝ። ወደ ሪል ወርልዱ ስታመጣ ቀይለው የሚችል ኦኬ የሚንተከተከው ከስር ውሃ አለ። ያ ውሃ ሲፈላ ወደ ትነት ይቀየራል። ስለዚህ ላይክ ወደ ውጭ መውጣት ስለሚፈልግ ደንስ ያልሆኑ ነገሮች በዛ ምክንያት ነው። የራሴን እንትን ሰጠው ነው። እስከዛ ድረስ መድረስ ይችላሉ። ስለዚህ ኮኔክት ያደርጓቸው ፎርሙላውን እና ኮንሴፕቱን ከዛ ኮኔክት ለማድረግ ይሞክሩ። ሁለቱን ካገናኙ በኋላ ሶስተኛው ጥያቄ መስራት ነው። ፊዚክስ በቃ አሁን ወደ ባዮሎጂ ላይ ስትሄድ ሞር ታይመህን ማንበብ ላይ ልታሳልፍ ትችላለህ። ፊዚክስ ላይ ግን ሀፋፍ ነው መሆን ያለበት። አብዛኛውን ሰዓት በቃ ጥያቄ ሶልቭ ያደርጉ። የተሳሳቱትን ጥያቄ ደግሞ አይለፉት። ዘን ብለው ገባለ የሱ ጋ ነው የተሳሳቱት። ሌላ ጥያቄ ተመሳሳይ ጥያቄ ይዙ እዛው ላይ ማለት ነው ከዛ በኋላ በዛ ጥያቄ ተመሳሳይ ሲሰሩ፣ አሁን 12ኛ ክፍል ላይ ነው ሞሽን በደንብ የተረዳሁት ብዬ ማስበው እና በጣም ብዙ ጥያቄዎች ሰርቻለሁ። ከምታስበው በላይ እንደው የሚገርም መጨረሻ ላይ ሰብስቤ እንትን ብዬው ነበር እና አንድ ደርዘን ያክላል የሰራው ጥያቄ፣ በጣም ብዙ ነበር። ይህን ያህል ማለት ሉክ እንደዚህ በእንትን ገዝቼ በቃ ለካ ሁቴን ጥያቄ ከሰራሁ ና ፊዚክስ ላይ በተለይ ከዛ ከሰራሁበት ያው ሁሉም ትምህርቶች ናቸው ግን እንደው 40 ፐርሰንት የሚሆኑ ፊዚክስ ይሆናል እንልልህ ነው በጣም ብዙ የሰራሁት ፊዚክስ ላይ ስክስል። ስለዚህ በቃ በደንብ ብዙ ጥያቄ ይስሩ። ወደኋላ ላይም እናወራበታለን በዚህ ጉዳይ ግን ፊዚክስ ላይ ሁለቱን ከተረዱ በኋላ መጀመሪያው ኮንሴፕቱ ለእየሱ ካልኩሌሽን ጥያቄዎችን ሶልቭ ማድረግ ከፎርሙላው ጋር ኮንሴፕቱ ማገናኘት ከቻሉ በኋላ ወደ ጥያቄ መስራት ጥያቄ ላይ የሚሳሳቱትን እየደጋገሙ ይስሩ ማለት ነው። በተለይ ደግሞ ለሀሳቡ አዲስ ከሆኑ በአትሊስት አንድ ሀሳብ ላይ ከአስር በላይ ጥያቄ ቢሰሩ ጥሩ። ይህን ደግሞ ያው ከዚህ ባለፈ ደግሞ እንግዲህ ኮርሱ ላይ ሌሎች ሪሰርቾችን ሰርቼ በፊዚክስ ላይ ለማካተት ሞክራለሁ። በጣም አሪፍ፣ በጣም የሚገርም አድርገህ ነው የነገርካቸው። በተለይ አሁን ስትል ትዝ ያለኝ ምንድን ነው ድሮ ፈተና ላይ ፊዚክስ ሰራ ቶሎ የሚመጣብኝ ጥያቄ ካለብክቷል እች ደሞ በየትኛው ፎርሙላ ነው መሰራት ምናምን ነው ምለው እና ለካ እንዳልከው አንድ ተርም ወይም አንድ የፊዚክስ ኳንቲቲ ፎርስ ለምሳሌ በብዙ አይነት መልኩ ድፋይ ሊደረግ ይችላል። እሱ ሊብሬቲንግ ነው አይ ቲንክ ሁን ለተማሪዎች ነፃነት የሚሰጠው በቃ ብዙ አይነት ነገሮችን ኮኔክት አድርገው ላይክ ጀነራል ኖሌጅ እንደመያዝ አድርገው ከሪያሊቲው ጋር ከእውነታው ጋር እያገናኙ መማሩ አይ ቲንክ በጣም ትሜክ ሴንስ እና ባይዘዌ ይህን ቪዲዮ የሚያዩ ተማሪዎች ፊዚክስን ራሱ ለ12ተኛ ክፍሎች ለኢንትራንስ በሚያዘጋጃቸው መንገድ ሪቪዥን እየሰራ ነው አይደለ። ያው በጣም ጊዜ ወስደንበታል። እንደውም ሌሎቹ ሪቪዥኖች ሁ ማትስን፣ ኬሚስትሪን፣ ባዮሎጂን፣ ጂኦግራፊን፣ ኢኮኖሚክስን ለቀንላቸዋል። ፊዚክስን ግን ዘግይተናል። ምክንያቱም በቃ በጣም በጥንቃቄ እንዲሰራ ብለን እና በቅርቡ ይለቀቃል። እንግዲህ ይህን የመሰለ ሰው ነው ፊዚክስ የሚያስተምራችሁ ሪቪዥኑን። በተጨማሪ ደግሞ ሌላ ኮርስም እየሰራ ነው። እንዴት ጎበዝ ይሆናሉ ስለሱ ማውራት እንችላለን፣ እዚሁ ጋር ስላነሳ ነው ፊዚክሱ ላይ ባይ ዘ ዌይ ቅድም እንዳልከው ነው። ማለት በጣም ዲፕሊ ላይክ እንትኑን ኮርሱን ስሰራ አክቹዋሊ አሁን በዚህ መንትልላቸው የምፈልገው ነገር ስላለኝ እንዲያዩት ኢንቫይት ላደረጋቸው የምፈልገው ኦኬ ዩቲውብ ላይ ብዙ ነገሮችን ልትማር ይችላል። ኤክስፐርት ደረጃ ስደርስ ደግሞ የምታያቸው ቪዲዮዎች አሉና ፕሮፌሰር ዋልተር ሊውን የሚባሉ አንድ መምር አሉ ኤማይቲ የሚያሰሙ እና ይሄ አሁን የፕሮጀክታይል ሞሽን እኔ በደንብ የተረዳውት ብዬ የማስበው ትንሽ ቤዝ እየሰደርኩኝ ቤዝ እየጨምርኩኝ ቤዝ እያሱ ስመጣ እንደዚህ አይነት ቪዲዮችን ማየት ጀምር፣ እና ፕሮፌሰር ዋልተር ሌዊን ብለው ሰርች ቢያደርጉ ከኛ በሃይስኩል ደረጃ የምንማራቸውን ዩኒቨርሲቲ ላይ ቀለል ባለ ያሰንቧቸዋል፣ እና በጣም ይረዳቸዋል ብዬ ያስባለኝ። ወደ ኮርሱ ስንመጣ ኮርሱን እየሰራ ያለሁት እንግዲህ አሁን እኔ በጣም አስራ ሁለት ላይ የገነባት ትልቅ ዲስፕሊን ነው ብዬ አስባለሁ። ወይም በዛ ውስጥ ደግሞ ትንሽ ኔ ለየት የሚያደርገው ኮርሱ ላይ እንደገለጽኩት በአጭር ጊዜ ነው የተቀየርኩት፣ ቤዝ አልነበረኝም እያንዳንዱ ሚኒስትሮችን ነው ማጋራቸው ይበራለ እንዴት ማጥናት እንዳለባቸው። እኔ አሁን ሳጠና ምናምን ሆነ ጀምረውና ያስጠላኛል ቀቶ አለሁ የተወሰነ ነገር ካየሁ በኋላ ቲክቶክ ገብቼ ማየትሳይ ራሴን አገኘዋለሁ። ሶሻል ሚዲያ በጣም ዲስትራክት ያደርገኝ ነበረ። ፈተና ላይ ገብቼ ደግሞ እንደዚሁ አጥንቼ አጥለፍቼ ምናምን ፈተና ላይ ስገባ እሳሳታለሁኝ። በቃ ፈተና ጥሩ ውጤት አላመጣም። ይሄ ሁላ ተማሪዎች ላይ የሚታይ ችግር እኔም ላይ ነበረብኝ። ገብቷል አለ እነዚህን ሁሉ እንዴት ኖት እንደሚይዙ እጅ ጽሁፌ፣ አክቹዋሊ ጥሩ አልነበረም። የእጅ ጽሁፌን ከመቀየር ጀምሮ ማለት ነው ኖት ጥሩ ኖት ለመያዝ ከዛ ጀምሮ ፈተና ላይ እንዴት እንደሚሰሩ የፈተና አሰራር ዘዴዎችን እንዴት ማጥናት እንዳለባቸው እያንዳንዱ በጣም ብዙ ነገር ተካቶበታል። ብዙ ያተርፉበታል ብዬ አስባለሁ። ቅድም እንዳነሳ እንዳነሳኑ ሞዴል ሊሆናቸው የሚችለው ከምንም ተነስቼ ነው እንደዚህ ኢምፕሮቭ ያደረጉት ነው። በዛ ውስጥ ብዙ ነገር ይማሩበታል ብዬ አስባለሁ። ዋው ዋው በጣም አሪፍ። እና እዚሁ ጋር ከትምህርት ሳንወጣ ወደ የትምህርት አጀንዳችንን እያጠናቀቀ እንሄዳለን። በተለይ ለከሪር ስለ ፋይናንስ ምናምን ኤስኤቲም በአጭር ጊዜ ምርጥ ውጤት አምጥተሃል። አሁን ብዙ ተማሪ የሚከብዳቸው ትምህርቶች ለአንተ ቀላል ናቸው። ፊዚክስ፣ አሁን ደግሞ ኤስኤቲ እና ያውም በጣም ባጠረ ጊዜ ነው ተዘጋጅተህ ኢንትራንስ ላይ ምርጥ ውጤት ያመጣኸው። ምንድን ነው ሚስጥርህ? ኤስኤቲ እኔም እንደ ብዙዎቹ ተማሪዎች ነበርኩ። አስራ አንደኛ ክፍል ስገባ ነው ኤስኤቲ የሚባል ፈተና እንዳለ አካባቢ ማላቀው ከሆነ አስራ ሁለት ላይ ሲገባ በጣም ያሳስበኝ ነበር። አዳሪ ትምህርት ቤቶችን ወይም የግል ትምህርት ቤቶችን ብታይ እኔ የመንግስት ትምህርት ቤት ነው የተማርኩትና የእንግሊዝኛና የማስመምህራን በጋራ በመሆን ኤስኤቲ ያሰሯቸዋል። የተወሰነ ቤዝ ሊሰጧቸው ይሞክራሉ። እኛ ጋር ምንም እንደዚህ አይነት ነገር ስለ ኤስኤቲ የምታውቀው ምንም አይዲያ የለም። እና እስከ ግማሽ አመት ድረስ ይመስለኛል አይዶን ነው ኤስኤቲ በቃ ገልጬ አላነበብም። ትምህርት እንዴት እንደመሰራው ለቀ ምንም የምለው ነገር አልነበረኝም፣ እና ኤሲቲ ላይ ይህ ትምህርት ምንም ቤዝ አልነበረኝም፣ እና ምንም ማውቀው ነገር ስላልነበረ በቃ አላነበውም ብዬ የተውኩት ትምህርት ነበር። እና የሆነ ቦታ የሆነ አራት ወር፣ አምስት ወር ከተማርም በኋላ ላ አራት ወር ያህል መሰለኝ ጠናሁት፣ የተዘጋጀሁለት። የሆነ ጊዜ አነበብኩኝ፣ አቋረጥኩት። ከዛ እንደገና ጀምሬ አነበ እና ማይንድ አበባ አይነት ነበረ ይመስለኝ። እና እንደ አብዛኛው ተማሪ ነው፣ አብዛኛው ተማሪ ይጨንቃል። አይ ነው እኔም ተማሪ እየነበርኩ ይጨንቃል። ሴቲ ምንድ ማድረገው ምኑ ነማጥ ነው፣ መጽሐፍ የለው ጥያቄ ምንድ ነማድረገው። ቲንክ ቤዝ የለውም እንደ ሌሎቹ ትምህርት ከዘ እስከ 12 አልተማርከውም። ከዛ ደግሞ የሆነ ቁጭ ብዬ ልሻምድደው የምትል ኮንሰፕት የለውም። በቃ የሆነ ቮካብለሪ ነው። ከዛ የሆነ ፓሴጅ ነው ከዛ የሆነ ወጣ ያለ አናልቲካል ጥያቄ ነው ማትሱ ደግሞ የሆነ ቤዚክ ማትስህንም ቻሌንጅ ያደርገዋል ምናምን በጣም ቤዝ ከታች ጀምሮ የሚሰጣቸው አይነት ትምህርት ስላልሆነ በጣም አስቸጋሪ ቤዝ የሌለው ትምህርት ነው እኔ ምንድን ነው ያደረግኩት ከሆነ ጊዜ ጀምሮ እንዳልኩህ አራት ወር ሲቀረው ሊሆን ይችላል ጥያቄ መስራት ጀምሩ መጀመሪያ የሰባት ዓመት ያህል ጥያቄዎችን ሰራሁ። ያንን ያደረኩት ለምንድን ነው? የትምህርቱን ጸባይ መረዳት ስለፈለጉ። ገብቷል አይደለም? ምን አይነት ትምህርት እንደሆነ የማቀው ነገር የለኝም። ባይ ዘ ወይ ኤስኤቲ ስለ ክሪቲካል ቲንኪንግ ነው። የሆነ ጊዜ ላይ ይመስለኛል ዋት ኢዝ ሴንተር ኦፍ ዩ ተብሎ የወጣ ጥያቄ አለ። ዩ ሲል እምብርት ምናምን ብሎ ቢመርጥ ልጅ ይኖራል፣ ግን አክቹዋሊ መልሱ ዋይ ኦዩ አይደለም? ኦ ነው እና ልክ በዛ መልኩ የሚወጣ አይነት ጥያቄ ነው። እና ሲቲ ክሪቲካል ቲንኪንግ ላይ ነው የሚጠይቀው። እና መጀመሪያ የሰባት ዓመት ይመስለኛል ከዛም በላይ እንደሆነ አላቅም ብቻ እንደዛ ጥያቄዎችን ሰራ። ከዛ ትምህርቱን የፈተናውን ጸባይ ተረዳሁኝ ማለት ነው። ይህ ትምህርት እንደዚህ ነው የሚወጣው። ይህ አናሎጂ የሚባል ፓርት አለው። ምንድን ነው ደግሞ የማስ ፓርት አለ ኳሊታቲቭ ሪዲንግ ፓርት አለው። ስለዚህ ለእያንዳንዱ ምንድን ነው ማድረግ ወደሚለው ፓርት ገባሁኝ። ወደ ሶሉሽን ተሰራሁኝ በኋላ አክቹዋሊ ያ ቤዝ ሰቶኛል። መጀመሪያ እነዛን ጥያቄ ስሰራ ያገኘው ነገር አንደኛ ቮካብለሪ በጣም ያስጨንቀኝ ነበረ። እኔ ማቀው ነገር ቮካብለሪ እንዳልኩ ቤዝ አልነበረኝም ምንም። ገብቶሃል አይደለ? ቤዝ ከሌለ ደግሞ ከምታውቃቸው ቮካብለሪ ዩዝ ዘይ ምናምን በጣም በጣም ከበዳድ የሆኑትን አላውቃቸውም እና ምን አደረኩኝ? ያንን የሰባት ዓመት ጥያቄ ሲሰራ ያስጉኝ እንትኖችን ማለት ነው ቃላቶችን ፈተና ላይ የወጡትን የኤስኤቲ ፈተና ላይ የወጡትን ቮካብለሪ ቃላቶችን ያስጉኝ፣ ጽፌ በፍሌሽ ካርድ ማለት ነው፣ በፍሌሽ ካርድ ያስጉኝና የሚደጋገሙትን በተለይ ትኩረት አድርጉባቸው። የዛሬ አምስት ዓመት ምናምን፣ የዛሬ ሁለት ዓመት እንደገና የሚደገሙ አንዳንድ ቮካብለሪዎች አሉ። ጥያቄው ላይ ባይመጣ ምርጫ ላይ ታገኛቸዋለህ። ገብቶ ኋላ አይደል እነዚህን ትኖች ላይ ጥያቄው ላይ የዚህ ሲኖኒ ማን ነው ተብለህ፣ ድጋሜ ባይመጣልህ ምርጫ ላይ ግን ያንን ነገር ታገኘዋለህ። ስለዚህ ያንን አስወጣ ትርጉሙን ስላወካው ያንን ምርጫ ወይ ታስወጣዋለህ፣ ወይ መልሱ እንደሆነ የምታቀበት መንገድ ሊኖር ይችላል። ስለዚህ መጀመሪያ ቮካብለሪዎችን ለየሁኝ፣ ከዛ ሶስተኛ ላይ ወደ ምንድነው የገባሁት ዌብሳይቶች ላይ እየገባሁ ይመስራል ጥያቄ ይመስለኛል። አንዳንድ ጥያቄዎች ቀጥታ ላይወጡ ይችላሉ። በዚህ እዚሁ የማይወጡ ጥያቄዎች አሉ ማለት ከሌሎች ዌብሳይቶች ቀጥታ ዳይሬክት ኮፒ የሚደረጉ ጥያቄዎች ይኖሩ ይችላሉ። ኦኬ ላይክ ማለት በቃ ቀጥታ ጥያቄው ባይወጣ በቃ ተመሳሳይ የምትለው አይነት አለ አይደለም። በቃ እንደዚህ አይነት ጥያቄዎች አሉና የኛ ደግሞ ከህንድ እና ከአንዳንድ ሀገሮች ጋር የሚመሳሰል ነው። እዛ የእነሱ ሲቲ እየገባ መስራት ጀመርኩ። ኢንዲያቢክስ የሚባል ዌብሳይት አለ። እሱ ላይ በደንብ መስራት ሲያሉ አንድ የኛ ትምህርት ቤት እንደዚሁ ከፍተኛ ውጤት አምጥቶ ያለፈ ልጅ ነው መሀመድ የሚባል ልጅ ሪኮሜንድ ያደረገኝ እና ቴንክዩ ማለት አፈልጋለሁ። በዚ አጋጣሚ ያነ ልጅ እና እንደዚህ አይነት ዌብሳይቶች ላይ እየገቡ በ በደንብ ጥያቄ ይስሉ። ግን ሲሰሩ፣ አሁን አንዳንድ የሚመጡ ጥያቄዎች አሉ። ይሄ ቅርጽ የቅርጽ አይነት አለ። ለፓይለት ለመሆን የምትፈትናቸው ሌሎች ኮንቴንት አሉ። ገብቶሃል? እኛ ጋ እየለዩ አሁን ሰባቱን ዓመት የሰራሁት ለምንድን ነው ምን አይነት ጥያቄ ነው እኛ ጋር የሚወጣው የሚለውን ለማለት፣ ከዛ እነዛ ዌብሳይቶች ላይ እየገባን ጥያቄ በደንብ ሶልቭ ማድረግ ጀመርኩኝ። ያ ደግሞ በጣም ነው የሚረዳው። ክሪቲካል ቲንኪንግ ነው ማለት ጥያቄው ባይደገም ለራሱ እንዴት እንደምትፈታው ያሰምራል። በኋላ አይደለም አናሎጂ ይሄ ምንድን ነው ይሄ ክሪቲካል ቲንኪንግ የሚጠይቅ ፓርት አለው። ስለ አናሊቲካል ጥያቄዎች አዎ እነሱ ጥያቄዎችን በቃ እንዴት ማሰብ እንዳለበት ጥያቄው ላይ በደንብ ያስረዳል። እና በዛ መልኩ ነው ሴቲን የተወጣሁት እና በጣም ብቻ በዛ መልኩ ነው በጣም ደስ ይላል። በነገራችን የሀይ ስኩል ተማሪ ከሆናችሁ ደግሞ ከዘጠኝ እስከ አስራ ሁለተኛ ክፍል ከሆናችሁ በአጭር ጊዜ መለወጥ፣ ጎበዝ መሆን፣ ውጤታማ መሆን፣ ከክላስ አንደኛ መውጣት፣ ማትሱን ፊዚክሱን እንዲገባችሁ ማድረግ ሌላውን ተውት፣ ኢንትራንስን ከ500 በላይ አምጥታችሁ ዩኒቨርሲቲ መግባት የምትፈልጉ ከሆነ በጣም በቀላሉና በሚገባችሁ መንገድ አስጠንቶ አንዱን ቻፕተር በአንድ ሰዓት ጨርሶ በጣም ብዙ ጥያቄ አሰርቶ ጌም አለው የጥያቄ ከዛ በየሳምንቱ ፈተና ፈትኖ ጎበዝ እንድትሆኑ የሚያደርጋችሁ አፕሊኬሽን አለ። በዚህ አፕሊኬሽን ብዙ ተማሪዎች ሰቃይ ሆነዋል፣ ኢንትራንስን አልፈዋል። ምንድን ነው ካላችሁ፣ ፊውቸርክስ ይባላል። ጉግል ፕሌይ ስቶር ላይ ገብታችሁ ፊውቸርክስ ብላችሁ ዳውንሎድ አድርጉት። ዳውንሎድ ካደረጋችሁት በኋላ በነፃ አፕሊኬሽኑን የመጀመሪያውን ቻፕተር መማር ትችላላችሁ። የፈለጋችሁትን ኮርስ እየከፈታችሁ የመጀመሪያውን ቻፕተር ሙሉውን በነፃ እዩት። ይሄ ነገር የእውነት ይጠቅመኛል፣ ይለውጠኛል ካላችሁ አጤሬራውን አይታችሁ ኖቶቹን አይታችሁ ቪዲዮቹን አይታችሁ ጌሞቹን አይታችሁ የትምህርት ጌሞቹን አይታችሁ ከወደዳችሁበት ካመናችሁበት አፕሊኬሽኑ ላይ ፊት ለፊት አሁን እንዴት ልጀምር የምትል ቀይ ምልክት አለች። እሷን ነግታችሁ እዛ ላይ የሚያዛችሁን በሙሉ አድርጋችሁ የፊውቸርኤክስ አባል ሆኑ። ከዛ በኋላ ሁሉም ነገር ቀላል ይሆናል። እውቀትም ውጤትም በፍጥነት ታገኛላችሁ። ፊውቸርኤክስ